እንግዲህ መታወቂያ ሙሉ በሙሉ መታገዱ ነው በዛሬው ዕለት የተገለጸው። ይህንን መታወቂያ በእጃችሁ ላይ ከተገኘ ችግሩ እጅግ የተባባሰ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ፣ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ የሆነ አንገብጋቢን መረጃ ነው። በዚህ ሰዓት ይዤላችሁ የቀረብኩት በዛሬው ዕለት እንግዲህ በዚህ ሰዓት ከምሽት ወደ ሁለት ሰዓትና ሦስት ሰዓት አካባቢ አስገራሚም አስደንጋጭም የሆነ አስገዳጅ ሕግ ተግባራዊ እንዲደረግ ውሳኔ መተላለፉ ነው ከደቂቃዎች በፊት የተሰማው ይህም ከዚህ በፊት መንጃ ፈቃድን እንዲሁም ሌሎች ተያያዥነት ያላቸው ከመታወቂያ ጋር ተያይዞ ይዘን መንቀሳቀስ እንደምንችል ይታወቅ የነበረ ቢሆንም በዛሬው ዕለት የወጣው ይህንን የሚከለክል አስገዳጅ የሆነ መመሪያ መተላለፉንና የቀበሌ መታወቂያን ብቻ ይዘን እንድንቀሳቀስ የሚያስገድድ መመሪያ መውጣቱን ተመልክተናል። እንግዲህ ይህ መረጃ እጅግ በጣም ጠቃሚ ስለሆነ በተቻላችሁ መጠን ለብዙ ኢትዮጵያውያን እንዲደርስ አድርጉ። ምናልባት መንግሥት ይህንን መመሪያ ሲያወጣ ለምንድን ነው ይህ የሆነው፣ የት አካባቢ ነው የሚሉትን ዝርዝር መረጃዎች እንዲሁም በተጨማሪ በዛሬው ዕለት ባንኮችን በሚመለከት አዲስ የዲጂታል አሰራር ይፋ ማድረጋቸውን ተመልክተናል። ዝርዝር መረጃውን ወደ እናንተ እናደርሳለን። ቪዲዮ ላይክ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ አመሻሹን የወጣው እጅግ በጣም አስደንጋጭም አስገራሚም የሆነ መመሪያ ይፋ መደረጉን ተመልክተናል። ከመታወቂያ ከቀበሌ መታወቂያ ውጭ ምንም አይነት ሌሎች መታወቂያ ነክ የሆኑ ጉዳዮችን ይዛችሁ መንቀሳቀስ እንደማትችሉ ነው እንግዲህ በዛሬው ዕለት የወጣው አስገዳጅ መመሪያ የሚያመላክተው እንግዲህ በዛሬው ዕለት ከደቂቃዎች በፊት የትግራይ ክልል የሰላምና የጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያዎች በሌላ መንቀሳቀስ የተከለከለ መሆኑን ነው። እጅግ አነጋጋሪ የሆነን መግለጫ ከደቂቃዎች በፊት የወጣው መግለጫውን በማስመልከት ፋይዳ፣ ፓስፖርትና፣ የባንክ ደብተርና የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያ ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው የሚሉ አስተያየቶችም እየወጡ ይገኛሉ ከነዋሪዎች ገንዘብ ለመሰብሰብ ከማለም ውጭ የሚተገበር መግለጫ አይደለም ያሉም አልጠፉም። ታዲያ በክልሉ ወጣቶች ያለውንና የሚታየውን ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከምና ለማፈን ያለመ ነው የሚል ጠንካራ አስተያየትም ያንሸራሸሩ ወጣቶች አሉ። ታዲያ የክልሉና የሰላም ጸጥታ ቢሮ ያወጣው መግለጫ የቀበሬ መታወቂያ ተዘጋጅተው ለዕደላ ዝግጁ መሆኑንና ነዋሪው እየወሰደ እንደሆነም አመላክተዋል። ከቅርብ ጊዜ በኋላም ያለ የቀበሌ የነዋሪ ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚያስቆም ወይንም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል የሚል መግለጫ ነው የወጣው። ሳዲያ ኢቲቪ ዜና የመቀሌ ቤተሰብ አባል የክልሉ የሰላምና የጸጥታ ቢሮ መግለጫን ለማረጋገጥ ወደ የመቀሌ የቀበሌ መስተዳድሮች ተዘዋውሮ እንደተመለከተው የተባለውን የነዋሪ መታወቂያ ተሟልቶ አልተቀረበም ማለቱ ተገልጿል። የመቀሌ ከተማ የአንድ ቀበሌ አስተዳደር ለቴክፋህ ኢትዮጵያ በሰጠው አስተያየት ቢሮ የሚለው እና መሬት ያለው አይገናኝም። ለምሳሌ እኛ ቀበሌ ነዋሪዎች መታ ማስታወቂያው እንዲዘጋጅ የሚጠየቀው ገንዘብ አሟልተው ባለመክፈል ምክንያት የደረሰኝ ህትመት ውጤት ስለሌለ ዕደላ አልተጀመረም ማለታቸውን ቲክቫህ አመሻሹን መረጃውን አውጥቶታል። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት የነዋሪነት መታወቂያ ካርድ ወደ ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በመቋረጡ ምክንያት ነዋሪዎች ከጦርነት በኋላ ለተለያዩ ስራዎች ማሳለጫ መታወቂያ አጥተው ሲጉላሉ ማየት የተለመደ ነውም ተብሏል። ከቅርብ ጊዜ በኋላ በክልሉ አገልግሎት መስጠት የጀመረው አገራዊው የፋይዳ ዲጂታል መታወቂያ እንዲሁም አዲሱ ፓስፖርት ዕደላና እድሳት ችግሮቻቸው በመጠኑ ሊያቃልላቸውም ችሏል፣ ሲል አመሻሹን። እንግዲህ ከቲክቫ ኢትዮጵያ ያገኘነው መረጃ ይህንን ይመስላል። ላልሰሙ ኢትዮጵያውያን ሁሉ አደርሱት እያልኩኝ በሌላው መረጃችን ባንኮችን በሚመለከት አዲስ የዲጂታል አስራር ይፋ እያደረጉ ይገኛሉ። በዛሬው ፕሮግራማችንም እንግዲህ ሁለት ባንኮች ያወጡትን መረጃ ወደ እናንተ እናደርሳለን። እናት ባንክ ሁሉንም እናቶችን የሚወክል ልዩ ቅርንጫፍ መክፈቷን ነው በዛሬው ዕለት ያስታወቀችው። ባንኩ አዲሱን እማማ የተባለው አዲስ ቅርንጫፍ የደካሞችን ያህል ያልተነገረላቸው እናቶች ውክልና እንዲኖራቸው ለማድረግ ያለመ መሆኑን ነው በዛሬው ዕለት የተገለጸው። ከባንክ ግልጋሎት በተጨማሪ ሌሎች አገልግሎት የሚሰጡበት የባንኩ አዲስ ቅርንጫፍ ለእናቶች ልዩ ልዩ ፕሮግራሞችን በነፃ ማከናወን የሚቻልበት ነውም ተብሏል። እናት ባንክ የሴቶችን የኢኮኖሚ ተጠቃሚነትና የአቅም ውስንነት ለመቅረፍ እየተንቀሳቀሰ መሆኑን ገልጸው ባንኩ በሦስት የብድር አማራጮች ብድር እሰጣለሁም ብሏል። በዚህም ባንኩ ከአራት ወራት በፊት በጀመረው ማለፊያ የተሰኘ የዲጂታል መተግበሪያ ከ20 ሺህ ብር በላይ ብድር መስጠቱንና 70 ሺህ ያክል ትራንዛክሽን መፈጸሙም ነው የተነገረው። ከዚሁ ጋር ተያይዞ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት በዛሬው ዕለት ይፋ ሆነዋል። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና የብድር አገልግሎት መተግበሪያ በዛሬው ዕለት ይፋ ሆነዋል። ግሎባል ባንክ ኢትዮጵያ ሉሲ ኢንሹራንስ አክሲዮን ማህበርና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘ የዲጂታል ኢንሹራንስ ብድር አገልግሎት መተግበሪያን ይፋ አድርገዋል። ለኢንሹራንስ ተጠቃሚዎች ለሜትር ታክሲ አሽከርካሪዎችና ለደመወዝተኞች የሚሆን የዲጂታል ብድርና የቁጠባ አገልግሎት እንደሚሰጥም ተገልጿል። አጋር የግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ አገልግሎት የደንበኞችን ተለዋጭ ፍላጎት የሚያሟሉ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነም ተነግሯል። ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ ነውም ተብሏል። አጋር የዲጂታል የኢንሹራንስ ደንበኞች ወደ ኢንሹራንስ ቅርንጫፍ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው ስልካቸውን ብቻ በመጠቀም ለንብረታቸው የመድን ሽፋን ዋስትና መግዛት የሚችሉበት መሆኑም ተገልጿል። አጋር ሙሉ በሙሉ ዲጂታልና ከወረቀት ንክኪ የጸዳ አገልግሎት በመሆኑ ማንኛውም ግለሰብ ሆነ ድርጅት የካቻ የስልክ መተግበሪያ ላይ በመመዝገብ አገልግሎቱን ማግኘት ይቻላልም ተብሏል። በተጨማሪም የመድን ሽፋን ዋስትና የሚገዙ ደንበኞች የአርቦን ክፍያቸውን ለመክፈል የሚገጥማቸውን የገንዘብ እጥረት ለመቅረፍ የሚያስችል የዲጂታል የብድር አገልግሎት እንደተመቻቸም ተገልጿል። በአገልግሎቱ ተጠቃሚ የሆኑ ደንበኞች በተበደሩት መጠን ልክ ብድራቸውን በአንድ ወር፣ በሶስት ወር፣ በስድስት ወር ወይንም በዘጠኝ ወር መክፈል እንደሚችሉ ነው። በዛሬው ዕለት ሪፖርተር ጋዜጣው ያስነበበው በዚህ ሰዓት መደመጥ ያለባቸውን ወሳኝ የሆኑ መረጃዎች ወደ እናንተ አድርሰናል። ቪዲዮ ላይክ ላይክ ሸርሸር አድርጉት እያል እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።